ሰላምታችን በያላችሁበት ይድረሳችሁ የተወደዳችሁ ተመልካቾቻችን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ወደ እናንተ የሚደርሰው ዜና ቤተክርስቲያን ተጀምሯል። ከዜናዎቹ ጋር የአረካል አድማሱ አብሬያችሁ እቆያለሁ። ወደ ቀዳሚው ዜና አልፋለሁኝ። ብፁዕ አቡነ ማቴዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን ድርጅት የበላይ ኃላፊ የምሥራቅ አፍሪካ ሀገረ ስብከት ሊቀ ጳጳስ በኬንያ መርሳ ቤት ቅዱስ ጊዮርጊስ ቤተ ክርስቲያን የሚገኙ ምዕመናን ለሌሎች አርያ የሚሆን ተግባር መፈጸማቸውን ገለጹ። መምህር ጌታቸው በቀለ ተጨማሪ አለው። ብፁዕ አቡነ ማቴዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመገናኛ ብዙኃን ድርጅት የበላይ ኃላፊ የምስራቅ አፍሪካ ሀገረ ስብከት ሊቀ ጳጳስ ሕዳር 7 ቀን 2018 ዓ.ም በኬንያ መርሳ ቤት ክፍለ ሀገር የተሠራውን የቅዱስ ጊዮርጊስ ቤተ ክርስቲያን ባርከዋል። በዚህ ዕለት ብፁነታቸው ለብዙ ዘመን ስትመኙት የነበረውን በማግኘታችሁ እንኳን ለዚህ ዕለት አደረሳችሁ ብለዋል። ብፁነታቸው አክለውም በዛሬው ዕለት ስመ ክርስትና አግኝተው ወደ ቤተ ክርስቲያን የገቡ ሕፃናት አሉ፣ ይህን ያደረገ የእናንተ ሀብት፣ ዕውቀት፣ ጉልበት ነው። ሁላችሁም ተባብሯችሁ ብዙ ሳትሆኑ ጥቂት ሆናችሁ ትልቅ ሥራ ሰርታችኋል በማለት አመስግነዋል። ከዘጠና ዘጠኙ መንጎች እዚህ አካባቢ ሲባዝኑ የነበሩት መንጎች ዛሬ ተገኝተዋል። ዛሬ ቤት አግኝተዋል። ዛሬ መመስገኛ ድንኳናቸው ተተክሎላቸዋል። ቀላል አይደለም። ዛሬ በዛሬው ዕለት እንኳን ስመ ክርስትና አግኝተው ወደ ቤተ መቅደሱ ገቡ። በዛሬው ዕለት እንኳን ይህንን ያደረገ የእናንተ እጅ ነው፣ የእናንተ ሀብት ነው፣ የእናንተ እውቀት ነው። በእውነት ዶክተሩ፣ ኢንጂነሩ፣ ፕሮፌሰሩ ሀብታሙ፣ ድሃው፣ ወይዘሮ፣ ህፃናቱ ሁላችሁ ተባብራችሁ ብዙ ሳትሆኑ ጥቂት ሆናችሁ ትልቅ ስራ ሰራችሁ። እግዚአብሔር ሲረዳ ደግሞ ሁሉ ይፈጸማል። ዓመት ባልመላው ውስጥ ትልቅ ቤተ መቅደስ ሰርቶ ማሳየት ለሰው ብቻ አይደለም ለእግዚአብሔር ማሳያችሁ ለሰው ብቻ አይደለም ለሰማይቱ ማሳያችሁ የሰማይቱን ቤተ መቅደስ ሰርታችሁ ሰማይቱን አባታችን ሁን ብላችሁ በዙፋኑ ላይ ያስቀመጣችሁ አባት ሆናችሁ። በክብረ በዓሉ ላይ ተገኝተው ደስታቸውን የገለጹት ለሕንፃ ቤተክርስቲያን ግንባታ ሲያገለግሉ የነበሩ እንደተናገሩት ይህም ቤተክርስቲያን ለመስራት ከናይሮቢ ጀምረው ተሰባስበው ገንዘብ ያዋጡትን እናመሰግናለን ብለዋል። የአካባቢው ነዋሪዎችም ደስታቸውን መቆጣጠር እያቃታቸው ሲቃ እየተናነቃቸው እንደተናገሩት አባቶቻችን በዚህ ቦታ ቤተ ክርስቲያን እንዲመሰረት ብዙ ተመኝተዋል። አባቶቻችን ጀምረውት ሳያዩት አልፈዋል። እኛ እግዚአብሔር ዕድሜ ሰጥቶን በማየታችን እግዚአብሔር እናመሰግናለን። ይህ ቦታ ገዳም ቢሆን ለእኛም ለአካባቢውም መጸለያ የጽሞና ቦታ ቢሆንልን ሲሉ ጠይቀዋል። እውነቱን ለመናገር ለሁላችን ይህንን ቤተ ክርስቲያን ሆኖ ሆኖ ዝም ብሎ ምድረ በዳ የነበረው መሬት በዚህ መልኩ ይህን ህንፃ ተሰርቶ ታቦቱ በመንበሩ ላይ ተቀምጦ ዛሬ ለአመታዊ በዓሉ ለማክበር በመብቃታችን ሁላችንም እግዚአብሔርን እናመሰግን ይገባል። እኛ እዚህ አሁን ከመጣን ሀምሳ ዓመታችን ነው። አሁን ልክ ሀምሳ ዓመት እዚህ የነበሩት አሁን የተመለ አሁን በቅርብ ከአምስት ዓመት በፊት የሞተው ሰው እዚህ ልጅ አባት ነው። አንድ ቀን ስጋ ሳይቀርሱ ነው ወደ ኢትዮጵያ ተመልሰዋል። ለአርባ አምስት ዓመት ፀንተው በሃይማኖታቸው ይቀመጡ ነበር። ብዙዎቹ እንደዛው ናቸው። ሁሉም ስልሳ ሰባት ቤት ነው። ስልሳ ሰባቱም ኦርቶዶክሶች ናቸው። እግዚኦታ አራት ሰዓትና አስር ሰዓት ላይ ሁሌ እናደርጋለን። በምን አይነት ምስጋናውን እንደምናቀር በናቀ እነሱም ባሉበት ቦታ ያሉት እዚህ ልጆች የልጅ ልጆች ናቸው ጠቅላላ በጣም ነው ማመሰግነው እውነቱን ለመናገር ከሆነ ይህንን ከእኛ እድል ኖሮን እንድና ይላበቃ ለእሱ ትልቅ ምስጋና ይገባል። ምክንያቱም ይህንን ቤተክርስቲያን ስንፈልግ ብዙ ነበር፣ ግን ለማየት የበቃ ትንሽ ነን። በጣም የሚያሳዝነው አባቶቻችን ይህንን ነገር ጀምረው እንደገና እነሱ አልፈው፣ አሁን ደግሞ እኛ የኋለኞቹ ትናንሾቹ ልጆች ለዚህ ስለበቃን ለፈቃዳችን ትልቅ ምስጋና እናቀርባለን። በመጨረሻም ብፁዕነታቸው ባስተላለፉ መልእክት፣ አሁን እንደ በፊቱ ሐሳባችሁን ጥላችሁ የምትተኙበት ወቅት አይደለም። ትልቅ ንጉሥ መጥቶ በመካከላችሁ ቁጭ ብሏል። ስትሄዱ የሚጠብቃችሁ ባላችሁ ቦታ የሚጠብቃችሁ ነው። አሁን ብቻችሁን አይደላችሁም። የጠፉትን ሰብስቧቸው፣ ቀስ ብላችሁ አስተምሯቸው ሲሉ አባታዊ መልእክታቸውን አስተላልፈዋል። ብፁዕነታቸው ለቤተ ክርስቲያኑም አስተዋጽኦ ያደረጉ አካላትንም አመስግነዋል። እዚያ አካባቢ አላችሁ! አሁን እንደ በፊቱ ሐሳባችሁን ጥላችሁ የምትተኙበት ወቅት አይደለም። ትልቅ ንጉሥ መጥቶ አሁን መካከላችሁ ቁጭ ብሏል። ትልቅ እንግዳ መጥቶባችኋል። አሁን ስትሄዱ የሚከተላችሁ፣ አላችሁበት ቦታ የሚጠብቃችሁ፣ ልጆቼ አይዟችሁ የሚላችሁ የእግዚአብሔር ባለሟል እንደ ራሴ የእግዚአብሔር ባለሟል የእግዚአብሔር ሰማይት እንግዳ መጥቶባችኋል። ንጉሥ መጥቶባችኋል። አሁን ብቻችሁን አይደላችሁም። ንጉሥ መካከላችሁ ተቀምጧል። ሰማይቱ ንጉሡ ጽላት ላይ ደግሞ የንጉሶች ንጉሥ ስሙ ተጽፎበታል። የንጉሶች ንጉሥ ከሰማይቱ ጋር አለ እና አደራ የሰሩት ቤተ መቅደሱን የሰሩት በጉልበቻቸው የደከሙት ሀብታቸውን ያወጡት በእውቀት ሌት ቀቀን የታከቱት አደራ ይሏችኋል። ንጉሱን ሰፍተናችኋል። ንጉሱን አክብሩት። የጠፉትን አምጧቸው፣ ሰብስቧቸው፣ ቀስ ብላችሁ አስተምሯቸው፣ በሚገባቸው መልክ ንገሯቸው። ይህንን አደራም ለመስጠት ነው የኬንያው ፕሬዝዳንት ዊሊያም ሩቶ በኬንያ መርሳ ቤት አዲስ ለተገነባው ቅዱስ ጊዮርጊስ ቤተ ክርስቲያን ከግማሽ ሚሊዮን ብር በላይ መለገሳቸው ተገለጸ። መምህር ጌታቸው በቀለ ከናይሮቢ ስድስት መቶ ኪሎ ሜትር ርቀት ላይ በሰሜን ኬንያ መርሳ ቤት ክፍለ ሀገር የሚኖሩ ኢትዮጵያውያን በአካባቢው ከሀምሳ ዓመት በላይ የኖሩ ለዘመናት ቤተ ክርስቲያን ይሰራለን እያሉ ጥያቄ የሚያቀርቡ ኢትዮጵያውያን ናቸው። እግዚአብሔር በፈቀደ ጊዜ ሲመኙት የነበረውን ትልቁ ተስፋቸው እውን የሆነበት ቀን ነው ኅዳር 7 ቀን 2018 ዓ.ም። የመርሳ ቤት ቅዱስ ጊዮርጊስ ቤተ ክርስቲያን ብፁዕ አቡነ ማቴዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመገናኛ ብዙኃን ድርጅት የበላይ ኃላፊ የምስራቅ አፍሪካ ሀገር ስብከት ሊቀ ጳጳስ ቡራኬ ተመርቆ ለአጥቢያው ምዕመናን አገልግሎት መስጠት ጀምረዋል። ቅዱስ ጊዮርጊስ ቤተ ክርስቲያን መገንባት ደስታቸውን ከገለጹት ምዕመናን በተጨማሪ በኬንያ ከፍተኛ የመንግስት ባለሥልጣናትም ይገኙበታል። የመርሳ ቤት ቅዱስ ጊዮርጊስ ቤተ ክርስቲያን ትውልዱ የሚታነጽበት እግዚአብሔር የሚመሰገንበት ቤተ ክርስቲያን በመሠራቱ ደስታቸውን ገልጸዋል። የመርሳ ቤት ካውንቲ የፓርላማ አባል የሆኑት ክቡር አሊሮሶ ተገኝተው መልእክት አስተላልፈዋል። በመልእክታቸውም እንደገለጹት የኬንያ ፕሬዚዳንት ዊልያም ሮቶ የቅዱስ ጊዮርጊስ ቤተ ክርስቲያን በመሠራቱ መደሰታቸውን ቤተ ክርስቲያኑ በሀገሪቷ ትልቅ ስራ የምትሰራ ትውልድ የሚታንጽባት እንደምትሆን ተስፋ እናደርጋለን። ወደፊትም ለቤተ ክርስቲያኗ ድጋፍ እናደርጋለን በማለት ግማሽ ሚሊዮን ብር ድጋፍ ማድረጋቸውን ሊቀ ብርሃናት ቀሲስ ሄኖክ ይገዙ የናይሮቢ ደብረ መድኃኒት መድኃኒያለም ቤተ ክርስቲያን አስተዳዳሪ ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መርሳ ቤት ህንፃ ቤተ ክርስቲያን እንደሰሩና ጥሪ እንዳደረጉላቸው ለፕሬዝዳንቱ ይነግሯቸዋል። የፓርላማው አባል ከዛ በኋላ ደስ ብሏቸው እኛም ደስ ብሎናል፣ እንኳን ሰሩ፣ በወደፊት ብዙ ተስፋ እናደርጋለን ብለው በፓርላማው አባል አማካኝነት የገንዘብ ስጦታ አበርክተውልናል። የኬንያ ፕሬዝዳንት ሮቶ የጓደኞቻቸውን አስተባብረው በፓርላማው አባል አማካኝነት ገንዘብ ልከውልናል። እንግዲህ ከኬንያ ፕሬዝዳንትና ከወዳጆቻቸው ከጓደኞቻቸው የጊዮርጊስ ህንፃ ቤተክርስቲያን በመሰራቱ ደስ ስላላቸው ገንዘብ አስተዋጽኦ አድርገዋል። በበዓሉ ዋዜማ ከናይሮቢ ወደ ምርሳ ቤት ለመሄድ ምዕመናን በኢሴሎ ከተማ የኢሴሎ ካውንቲ አፈ ጉባኤ ክቡር ሀብቲች አብዱላሂ ለምዕመኑ አቀባበል አድርገዋል። ኦርቶዶክሳውያን ምዕመናንና የሀገር ስብከቱ ሊቀጳጳስ የኔ እንግዶች ናቸው እኔ ቤት እህል ውሃ ቀምሰውን የሚሄዱት ብለው የምሳ ግብዣ ማድረጋቸውን ገልጸዋል። ወደ መርሳ ቤት ሲጓዙ አንድ በጎ አድራጊ እግዚአብሔር ያነሳሳው በዚህ ቤሴሎ ካውንቲ አፈ ጉባኤ ነው። ከዚህ ሊሄዱት ሁሉ ለሁሉም ሆቴሉ አስገብቶ ለሁሉም መስተንግዶ አድርጓል። ከደስታው ብዛት የተነሳ እንደገለጸው አባቶቻችን የተመኙትን ቤተ ክርስቲያን ዛሬ ተሰርቶ በማየታችን ደስተኞች ነን። አያባቶቻችን እንባ ታብሷል በማለት ደስታውን ገልጿል። በመጨረሻ መጋቢ ሃይማኖት ቆሞስ አባ አብርሃም ገረመው የቅዱስ ሲኖዶስ ምክትል ጸሐፊና የሰሜን አፍሪካ ሀገረ ስብከት ዋና ስራ አስኪያጅ እንደተናገሩት ቤተ ክርስቲያኑ ሰርታችሁ ስላጠናቀቃችሁ እንኳን ደስ አላችሁ ብለዋል። አክለውም ቦታው ወደፊት ዲያቆናት የሚፈሩበት፣ መምህራን የሚወጡበት የትምህርት ማዕከል እንዲሆን፣ የጥናትና ምርምር ተቋም የሚመሰረትበት፣ ምዕመናን ሱባ የሚይዙበት ቦታ እንዲሆን ቀሪ ሥራዎችን አጠናቁ ሲሉ መልእክታቸውን አስተላልፈዋል። ብዙ ቀሪ ስራዎች አሉ። ስራ ያለቀ አይደለም። እዛ ለአገልግሎት ተጨማሪ የሚያስፈልጉ ነገሮች አሉ እንደተ እንደተባለው ማለት ነው የዛ የትምህርት ማዕከል እንዲሆን፣ የምርምር ማዕከል እንዲሆን ደግሞ ብዙ ዲያቆናት ብዙ ካህናት የሚፈሩበት፣ ብዙ ሰባኪያን የሚወጡበት ደግሞ ለእናንተም የጽሞና ቦታ ሆኖ ሱባኤ የምትይዙበት ቦታ እንዲሆን ለማድረግ ብዙ ስራ ያስፈልጋቸዋል። የብፁ አባታችን የአቡነ ማቴዎስ ጸሎት፣ አባታዊ አመራር፣ ክትትል አይለያችሁም። ብፁነታቸው ከእናንተ ጋር ስለሆኑ፣ ስለዚህ የእሳቸውን አባታዊ መመሪያ እየተቀበላችሁ ስራች ቀሪውን ስራዎች እንድታስፈጽሙ የቅዱስ ጊዮርጊስ ቤተ ክርስቲያን ከኢትዮጵያውያን ባለፈ በአካባቢው ለሚኖሩ ኬንያውያን ወደ እግዚአብሔር ቤት መሰብሰቢያ የሚሆን በመሆኑ በግንባታው በኬንያ የኢትዮጵያ ኤምባሲ አምባሳደርና ሰራተኞቹ፣ ከፍተኛ የኬንያ መንግስት ባለስልጣናት፣ በናይሮቢ የሚኖሩ ምዕመናንና የመርሳ ቤት ምዕመናን ከፍተኛ አስተዋጽኦ አድርገዋል። ለብፁዕ ዶክተር አቡነ ኤዎስጣቴዎስ የኢሉባቦርና የምዕራብ ወለጋ አህጉረ ስብከት ሊቀጳጳስ በጊምቢ ከተማ ደማቅ አቀባበል ተደረገላቸው። መምህር ነገሰ ሳህለ ብፁዕ አቡነ ኤዎስጣቴዎስ ዶክተር የኢሉ አባቦርና የምዕራብ ወለጋ አህጉረ ስብከት ሊቀ ጳጳስ በጥቅምቱ ቅዱስ ሲኖዶስ ስብሰባ ውሳኔ መሰረት ለምዕራብ ወለጋ አገረ ስብከት መመደባቸው የሚታወቅ ነው። በዚሁ መሰረት ኅዳር 13 2018 ዓመተ ምህረት ከነቀምቴ ከተማ ጀምሮ በተለያዩ ቦታዎች ላይ ልዩ አቀባበል የተደረገላቸው ሲሆን በአቀባበሉ ላይ ቀትጉሃን ምትኩ ከንቲማ በመንበረ ፓትራሪክ ጠቅላይ ቤተ ክህነት የቅርሳ ቅርስና ሙዚየም መምሪያ ዋና ኃላፊ መላከ ምሕረት ቆሞስ አባ ለኢየሱስ ገለታ፣ የሀገረ ስብከቱ ዋና ሥራ አስኪያጅ፣ ሊቀ ትጉሃን ቀሲስ ብርሃኑ መንገሻ፣ የኢሉ አባቦር ሀገረ ስብከት ዋና ሥራ አስኪያጅ፣ የሀገረ ስብከቱ የሥራ ኃላፊዎች፣ የኢሉ አባቦር ሀገረ ስብከት የሥራ ኃላፊዎች የመንግስት የጸጥታ ዘርፍ ኃላፊዎችና ሰራተኞች፣ ሊቃውንተ ቤተ ክርስቲያን፣ አባገዳዎች፣ ሀደ ሲንቄዎች፣ የሰንበት ትምህርት ቤት ወጣቶች፣ የተለያዩ ማኅበራት እንዲሁም በርካታ ምዕመናን ተገኝተዋል። በዕለቱም ብፁዕነታቸው ትምህርተ ወንጌልና አባታዊ ቡራኬ ሰጥተዋል። ከአቀባበሉ በፊትም በሰላምና በእርቅ በአንድነት ዙራ ከሚመለከታቸው አካላት ጋር መሰራቱንም የምዕራብ ወለጋ ዋና ስራ አስኪያጅ የሆኑት መልአከ ምሕረት ቆሞስ አባ ኃይለ ኢየሱስ ገለታ ገልጸዋል። ለብፁዕ አባታችን እኔ ከመጣው ቀን ጀምሮ እዚህ አካባቢ ያለውን ነገር ማጥንቼ ስለመጣሁኝ የመጀመሪያው የሰላም ማጣት የፍቅር ማጣት ስለነበር፣ በሀገረ ስብከቱና ከተማው ቤተ ክህነት መካከል ትንሽ ግጭት ስለነበረ ያንን አንድ ማድረግ የመጀመሪያ ስራ አርጌው፣ ከዛ በኋላ እነሱን አንድ አርጌ ያለው ከዛ እነሱ አንድ ከሆኑ በኋላ ደግሞ በሃያ አንዱ ወረዳ ውስጥ ያሉትን ሊቃነ ካህናት በመጥራት ስለ ብፁዕ አባታችን እንዴት እንቀበላለን በሚል ውይይት ካደረግነ በኋላ በመካከላቸው የነበረውን አለመስማማት፣ አለመግባባት፣ ፍቅር ማጣትን ሁሉ በአንድነት በማልቀስ መለያየቱ ለቤተ ክርስቲያን እንደማይጠቅም ከተረዱና ካወቁ በኋላ በለቅሶ ሁሉ ታርቀው አንዱ ነው ብፁዕ አባታችንን በሰላምና በፍቅር ለመቀበል ተስማምተው ለአቀባበሉም ከነሱ የሚጠበቀውን ሁሉ በራሳቸው ላይ ወስነው ተመልሶ ሄደዋል። ከዛ በኋላም በከተማ ያሉትን የሀገር ሽማግሌዎችን፣ ወጣቶችን፣ ማኅበረ ካህናትን፣ ዲያቆናትን፣ ሕዝበ ክርስቲያንን እንዲሁም ወጣቶችንም በአጠቃላይ እናቶችንም በተናጠል በማነጋገር ሰላም እንዲፈጠር ከዛ በኋላ ሁሉም በደስታ ተቀብለው አንዱ ነው ብፁ አባታችንን ለመቀበል ተስማምተን ይሄ ላይ ሲሰራ ቆይቻለሁ። በአቀባበሉም ብፁነታቸው መደሰታቸውንና ከነቀምቴ ከተማ ጀምሮ የነበረውን ሁኔታ ልዩ መሆኑንም ተናግረዋል። የነበረው ሁኔታ በጣም ደስ የሚያሰኝ ነበረ። አንደኛ እግዚአብሔር በሰላም ከነበርንበት ቦታ በሰላም ጉዟችንን መንገዳችንን ባርኮ ቀድሶ በሰላም እንድንመጣ አድርጎናል። ስንመጣ እንደሚታወቀው ወይም እንደታወቀው ነቀምቴ ከተማ ስንደርስ ያልጠበቅነው ሕዝብ፣ በእውነቱ እኔ የተመደብኩት ምዕራብ ወለጋ ላይ ነው እንጂ ነቀምቴ ላይ አልነበረም። እና ግን የነቀምቴ ሕዝብ በዛ በኩል የማልፍ መሆኔን ሲያውቅ፣ ኦሮሞ ፈረስ ይወዳል፣ ፈረስ ይጋልባል ይባልና፣ ባህላዊ ስርዓቱን ተጠቅሞ ፈረስ ላይ ቁጭ ብሎ በእግዚአብሔር ስም የሚመጣ ቡሩክ ነው፣ ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ የተባረከ ነው እያለ ኦሮሞ በመኪናም በእግርም መዝሙር እየዘመሩ ነቀምቴ አጥለቀለቋት። በዚህ ሁኔታ አቀባበል አድርገውልኝ ነበር እና ይሄ ትልቅ ነገር ነው እና በዚህ ምክንያት የነቀምቴን ህዝብ በጣም አመሰግናቸዋለሁ። እወዳቸዋለሁ። እግዚአብሔር ባሉበት ቦታ እይባርካቸው ይቀድሳቸው እላለሁ። ብፁዕ አቡነ ኤዎስጣቴዎስ ዶክተር የኢሉ አባቦር እና የምዕራብ ወለጋ አህጉረ ስብከት ሊቀ ጳጳስ ወደ ምዕራብ ወለጋ የገቡት ቀን ታሪካዊ መሆኑንም ገልጸዋል። ግንቢ ከተማ ስንገባ የግንቢ ህዝብ ያው በነቂስ አንድም ሰው የቀረ በማይመስል መልኩ ወጥቶ ፖሊሶችን እስከሚያስጨንቁ ማለት ነው ለማስተናገድም በማይቻልበት ሁኔታ በተጨናነቀ ሁኔታ ከተማዋም እስከምትጨናነቅ ድረስ የግንቢ ህዝብ፣ የወለጋ ህዝብ የሞቀ የደመቀ አቀባበል አድርጎልኛል። በዚህ መልክ ወደ ምዕራብ ወለጋ ሀገረ ስብከት የገባበት ስለሆነ ኅዳር 13 ቀን ታሪካዊ ቀን ነው። ደስ የሚል ቀን ነው። በተጨማሪም ኅዳር 14 2018 ዓመተ ምሕረት አቀባበሉን ምክንያት በማድረግ ብፁዕነታቸው በግንቢ መንበረ ጵጵስና መድኃኔዓለም ካቴድራል ቀድሰው ህዝበ ክርስቲያኑን ከባረኩ በኋላ በቅዱስ ሲኖዶስ ውሳኔ መሠረት ለብፁዕነታቸው የተዘጋጀውን የሹመት ደብዳቤ ሊቀ ትጉሃን ቀሲስ ምትኩ ከንቲባ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የቅርሳቅርስና ሙዚየም መምሪያ ዋና ኃላፊ የተነበበ ሲሆን በመቀጠልም ልዩ ለልዩ ልዩ ስጦታዎች ለብፁነታቸው እንዲሁም ለአገረ ስብከቱ ዋና ስራ አስካጅና ትብብር ላደረጉ አካላት ሁሉ የተበረከቱ ሲሆን፣ ልቀት ጓን ቀሲስ ብርሃኑ መንገሻ የኢሉ አባቦር ሀገረ ስብከት ዋና ስራ አስካጅ ስለ ብፁነታቸው ምስክርነትን ከሰጡ በኋላ በብፁ አቡነ ኤወስጣቴዎስ ዶክተር አባታዊ ቡራኬና ትምህርት የመራ ግብሩ ፍጻሜ ሆኗል። በተያያዘ ዜና ለብፁ ዶክተር አቡነ ኤወስጣቴዎስ የኢልባቦር እና የምዕራብ ወለጋ አህጉረ ስብከት ሊቀ ጳጳስ በጊምቢ ወሎ ገዳመ ቆሮንጦስ ኢየሱስ ወቅዱስ ኡራኤል ገዳም አቀባበል ተደረገላቸው። መምህር ነገሰ ሳህለ ተጨማሪ አለው። ለብፁዕ አቡነ ኤዎስጣቴዎስ ዶክተር የኢልባቦር እና የምዕራብ ወለጋ አህጉረ ስብከት ሊቀ ከግምቢ ከተማ ጀምሮ ልዩ አቀባበል በገዳመ ቆሮንቶስ ኢየሱስ ኡራይል ገዳም ልዩ አቀባበል የተደረገላቸው ሲሆን በመርሐ ግብሩ ላይ ልቀት ጓን ምትኩ ከንቲባ፣ በመንበር ፓትርያርክ ጠቅላይ ቤተ ክህነት የቅርሳ ቅርስና ሙዚየም መምሪያ ዋና ኃላፊ መልአከ ምሕረት አባይ ለኢየሱስ ገለታ፣ የምዕራብ ወለጋ አገረ ስብከት ዋና ሥራ አስኪያጅ፣ የአገረ ስብከቱ የሥራ ኃላፊዎች፣ የሰንበት ትምህርት ቤት ወጣቶች እንዲሁም በርካታ ምእመናን ተገኝተዋል። በገዳሙ ሲደርሱም ሊቃውንተ ቤተ ክርስቲያን የቅዱስ ያሬድ ዜማ አቅርበዋል። በመቀጠልም በሊቀ ጓን ምትኮ ከንቲባ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የቅርሳ ቅርስና ሙዚየም መምሪያ ዋና ኃላፊ ትምህርተ ወንጌል ተሰጥተዋል። በመጨረሻም ልዩ ልዩ ሽልማቶች ለብፁዕነታቸው፣ ለአገረ ስብከቱ ዋና ሥራ አስኪያጅ እንዲሁም ለሌሎች አባቶች የተሰጣቸው ሲሆን ብፁዕነታቸው አባታዊ ቡራኬ ቃለ ምዕዳን በመስጠት የመርሐ ግብሩ ፍጻሜ ሆነዋል። በመጨረሻም የኅዳር ጽዮን ማርያም ክብረ በዓል በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ዘንድ ከሚከበሩ ታላቅ ዓመታዊ ክብረ በዓላት መካከል አንዱ ነው። በዓሉን ስናከብር ሃይማኖታዊ ትውፊቱንና ስርዓቱን በጠበቀ መልኩ ማክበር እንዳለብን የገዳም አባቶች መልእክት አስተላልፈዋል። ሰላም አምባዬ ዝርዝር አላት። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ዘንድ እጅግ ታላቅ ስፍራ ከሚሰጣቸው ዓመታዊ ክብረ በዓላት አንዱ የሆነው የአክሱም ጽዮን ማርያም በዓል በየዓመቱ ኅዳር 21 ቀን በታላቅ መንፈሳዊ ክብር የሚከበር ነው። ይህ በዓል በርዕሰ አድባራት ወገዳማት አክሱም ጽዮን ቤተ ክርስቲያን በልዩ ሃይማኖታዊ ስርዓት የሚከበር ሲሆን በሺዎች የሚቆጠሩ ምእመናን፣ ከሀገር ውስጥም ሆነ ከውጭ ወደ ቅድስቲቱ መካን በመጓዝ የእምነታቸውን መንፈሳዊ ስሜት የሚገልጹበት እለት ነው ሲሉ የሀይቅ ቅዱስ እስጢፋኖስ አቡነ ኢየሱስ ሞአ አንድነት ገዳም አበ አበበነት የሆኑት መምህር ቆሞስ አባ ፍቅረ ዮሐንስ ገብረ ሕይወት ገልጸዋል። ይህ እመቤታችን የቅድስት ድንግል ማርያም በዓል የሁላችንም በዓል ነው። አክሱም ጽዮን ላይ በመላ በሀገራችን በኢትዮጵያ እየተሰባሰቡ ያከብሯታል። ይህ በዓል ደግሞ በአብርሃ ወአጽብሃ ጊዜ የተጀመረ እመቤታችን ደግሞ በቀዳማዊ ምኒልክ ጊዜ ታቦተ ጽዮን ወደ ኢትዮጵያ መግባቷንና ሀገራችን የበረከት አገር መሆኗን የምናስታውስበትና ድንግል ማርያም ኋላም በስደቷ ጊዜ ወደ ኢትዮጵያ መጥታ ኢትዮጵያን ከልጇ ጋር እንዲባረከቻት የምናስታውስበት ዕለትና ጊዜ ነው። የደስታ በዓል ነው። የኩር በዓል ነው። የረዲስ በዓል ነው። የጸጋ በዓል ነው። መላ ኦርቶዶክሳውያን ኢትዮጵያውያን በደስታ ይህን በዓል እናከብረዋለን። መላ ኢትዮጵያ ኦርቶዶክሳውያንን ደግሞ እንኳን ደስ ያላችሁ ነው የምንለው። ምክንያቱም እምነት ጽዮን ይብል ሰብእ ሰው ሁሉ ጽዮን እናታችን ይላል ወብእሲ ተወልደ በውስቴታ ጌታችን ከሷ ስለተወለደ በሀገራችን በኢትዮጵያ እንደውም ከእስራኤል ቀጥለን ብሉይ ኪዳንን መቀበላችንን ሀገር እግዚአብሔር መሆኗን የምናስታውስበትና የደስታ በዓላችን ነው። በማስከተልም ምእመናን የኅዳር ጽዮን ማርያም ክብረ በዓል ሲያከብሩ መንፈሳዊነቱና ትውፊቱ በጠበቀ መልኩ ሊሆን እንደሚገባ መምህር ቆሞስ አባ ገብረስላሴ መህረት ምህረት በርዕሰ ገዳማት ወአድባራት ጸአና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አብመኔት ተናግረዋል። እንግዲህ የመቤታችን የቅድስት ድንግል ማርያምን የኅዳር 21 ቀንን ኅዳር ጽዮን ብለን የምናከብረው በዓል ነው። በኦሪቱ የታወተ ጽዮን ጽዮን ማለት አምባ መጠጊያ መሆኑ ይታወቃል። አሁን አማናዊ ጽዮን እመቤታችን ቅድስት ድንግል ማርያምን ተክተን የምናከብርበት ታላቅ በዓል ነው። ይህንን በዓል ስናከብር፣ ይህንን በዓልም ስናውል መንፈሳዊ ይዘቱን እንደጠበቀ፣ የአባቶቻችን ትውፊት ስርአቱን እንደጠበቀ እንዲሁም ደግሞ ምእመናን የተቸገሩትን ከጎን በመርዳት በመተሳሰብ በመረዳዳት እንዲያከብሩ የቤተ ክርስቲያናችን የሁልጊዜም መልክቷ ነው። በኢትዮጵያና እንዲሁም በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቤተ ክርስቲያን ልጆች፣ ምዕመናን፣ ህዝበ ክርስቲያን፣ ኦርቶዶክሳውያን በሙሉ እንኳን ለ2018 ዓመተ ምሕረት የእመቤታችን የቅድስት ድንግል ማርያም ኅዳር 21 ቀን የምትከበር ኅዳር ጽዮን ብለን የምናከብረውን ታላቅ በዓል በሰላምና በጤና እንኳን አደረሳችሁ እያልኩ በዓሉ የሰላምና የፍቅር ለሀገራችን ጽኑ ሰላም የሚመጣበት እመቤታችን ለዝራ ስታበራ እንዳያት ሁሉ በሀገራችንም ሰላሙን እንዲሰፍንልን የእመቤታችን ፍቅሩ የሚበራልን ዘንድ መልካም ምኞት እንገልጻለሁ። በድጋሜ በያላችሁበት ሁሉ እንኳን አደረሳችሁ፣ የሰላም ባህል ይሆንላችሁ እላለሁ። የምሁር ኢየሱስ ገዳም አበመኔት የሆኑት መምህር ቆሞስ አባዘ ኢየሱስ ወጋየው በበኩላቸው በዓሉን ስናከብር ሃይማኖታችንን ጠብቀን ሥርዓቱን አክብረን መሆን እንዳለበት መልእክታቸውን አስተላልፈዋል። ዳር ጽዮኑ ስናስብ ትዝ የሚለን ታሪክ አለ። እስራኤል የእግዚአብሔርን ፈቃድ ሳይጠብቁ እንደ እግዚአብሔር ፈቃድ ሳይመላለሱ ቀርተው ኃይላቸው፣ ጉልበታቸው ታቦተ ጽዮን ተማርካ ወደማያምኑ ሰዎች የሄደችበት ጊዜ ነው። ይሄ ትልቁ ታሪካችን ነው። በዛም በማያምኑ ሰዎች አገር ሆና ከጣዖት ጋር በተቀመጠችበት ሰዓት ጣዖቱን ሰብራ እሷ ከላይ ሆና የታየችበት ሂደት አለ። ይህን በዓል ኦርቶዶክሳውያን ስናከብር አማናዊት ጽዮን ወላዲት አምላክ ድንግል ማርያም የማርያምን ነው የምናስበው። በላያችን ሰልጥኖ የነበረ ሞት፣ በላያችን ሰልጥኖ የነበረ የሰይጣን አገዛዝ የተሻረባት ወላዲት አምላክ ድንግል ማርያም ለሰይጣን ተገዝተን የነበርንበት ዘመን ያበቃበትን እና ከሞት ወደ ሕይወት የመጣንበትን የተሻገርንበትን በማሰብ ቅዱሳን አባቶቻችን በሰሩልን ስርዓት አማናዊት ጽዮን ብለን እናከብራታለን ወላዲተ አምላክን። ይህን በዓል ስናከብር ዛሬም ወላዲተ አምላክ ጽዮንን ስናስብ አምባችን መጠጊያችን እሷን አድርገን በሰው በማንነታችን ላይ በክርስትናታችን ላይ የሰለጠነ አህዛባዊ አሰራር፣ አህዛባዊ አስተሳሰብ፣ አህዛባዊ አመለካከት ካለን ያን በድንግል ማርያም ረዳትነት በጌታ በኢየሱስ ክርስቶስ ቸርነት የምናሸንፍ እንደ መሆናችንን እያሰብን እንድናከብር ይህንን በዓል የምናከብር ሁላችንም በሀገር ውስጥም ከሀገር ውጭም በሰሜንም በደቡብም በምስራቅ በምዕራብ ያላችሁ ኦርቶዶክሳውያን ሁሉ በሃይማኖታችሁ ጸንታችሁ ሥርዓታችሁ ጠብቃችሁ የሁላችን እናት ድንግል ማርያምን እየተማጸናችሁ ይህንን በዓል እንድታከብሩትና እንኳን አደረሳችሁ ብለን መልእክት ማስተላለፍ ፈልጋለን። መላን ያለም ኢየሱስ ክርስቶስ በዓሉን የሰላም የጤና የበረከት የሰላም ደህንነት እንዲያደርግልን ቅዱስ ፈቃዱ ይሁንልን። የተወደዳችሁ ተመልካቾቻችን፣ ለዕለቱ ያሰናዳ ነው ዜና ቤተ ክርስቲያን የተከታተላችሁትን ይመስላል። ሌሎች የጣቢያችን መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ከመርሃ ግብሮቻችን ጋር ጥሩ ጊዜ ያሳልፉ።